በስማአብ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እንደምን እስከ ሰዓት ቆያችሁ። አሜን። እስከ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ሎለባሪ ቅዱስ እግዚአብሔር ስሙ የተመሰገነና የከበረ ይሁን። በዛሬ ታኦሎጎስ ተከታታይ የበገና ትምህርታችን ደግሞ የስለ ቸርነትህ ቅኝት ወይም ደግሞ አንቺ ሆዬ ለእኔ ቅኝት እንዴት ነው የምንቃኘው የሚለውን በጋራ የምናይ ይሆናል ማለት ነው። አንድም መዝሙር ለመዘመር መሰረት ከሚሆኑ ነገሮች መካከል ዋነኛው ቅኝት ነው። ጣታችንንም ብናፍታታ፣ ምንም ያህል ጣታችን ፍጥነት ቢጨምር ቅኝቱ ካልተቃኘ የምንፈልገውን ዜማ ልናገኝ አንችልም እና ስለዚህ ቅኝት በቀየርን ቁጥር የዛን ቅኝት እንዴት እንደሚቃኝ ከሌሎች ያለው ልዩነቱ ማወቅ መቻል አለብን ማለት ነው። ስለዚህ ለዛሬ ለመጀመሪያ ዙር ስለሆነ በቲዩነር እንዴት ነው ልንቃኘው የምንችለው የሚለውን እናያለን ማለት ነው። በባለፉት ክፍላት ትምህርቶቻችን የሰላምታ ቅኝትና የትዝታ ቅኝት እንዴት እንደሚቃኙ አይተን ነበረ። ለማስታወስ ያህል የሰላምታ ቅኝት ዲያቶኒክ ወይም ደግሞ መሰረታዊ ድምፆች ወይም ደግሞ በአማርኛው በእንግሊዝኛው ናችራል ቶንስ ወይም ደግሞ የተፈጥሮ ድምፆች በአማርኛው በሚለው ስር እነዚህ ሲ፣ ዲ፣ ኢ፣ ኤፍ፣ ጂ፣ ኤ፣ ቢ በሚል አይተን ነበረ። ከሲ እስከ ዲ አንድ ርቀት እንዳለ ወይም ደግሞ ከዶ እስከ ሬ ከሬ እስከ ሚ ኦር ከዲ እስከ ኢ አንድ እንዳለ ከኢ እስከ ኤፍ ግማሽ እንዳለ ወይም ደግሞ ከሚ እስከ ፋ ተመሳሳይ ስለሆኑ ማለት ነው። ሲምቦላይዝ ሲሆኑ ነው የሚለያዩት እንጂ ዲያቶኒክ ተመሳሳይ ስለሆኑ፣ ከኤፍ እስከ ጂ አንድ እንዳለ፣ ከጂ እስከ ኤ አንድ እንዳለ፣ ከኤ እስከ ቢ አንድ እንዳለ፣ ከቢ እስከ ሲ ግማሽ እንደሆነ እስከሚደገመው አይተን ነበረ። በመካከል ደግሞ አንዳንድ ባለባቸው ድምፆች ላይ ሁሌም ሻርፕ ኦር ፍላት ድምፆች እንዳሉ አይተን ነበር። በመሰረታዊነት ሻርፕን ነው የምንጠቀመው። ሻርፕ ማለት ግማሽ ድምፅ ከፍ ያለ ማለት ነው ብለን አይተን ነበር። ለምሳሌ ሲ ሻርፕ ካልነ ከሲ ግማሽ ድምፅ ከፍ ያለ የሚል ነው። እነዚህን አይተን ነበረ። በትዝታ ቅኝትም በተመሳሳይ ፎርሙላውንና የቀየር ነው የሰላምታ ቅኝት ላይ አይተን ነበር። ወይም ደግሞ አንድ ሙሉ አንድ ብሎ አንድ ሁለተኛ አንድ ሙሉ አንድ ሙሉ አንድ ሙሉ አንድ ሁለተኛ አንድ ሙሉ ማለት ከተነሳህበት ከመረጥከው ጀምረህ ሶስትን በአንድ ከፍ አርጋት። አንድ ሙሉ አንድ ሁለተኛ ማለት ከሶስት ተነስተህ አንድን በአንድ ብሎ አንድ ሁለተኛ ከፍ አርጋት አንድ ማለት ደግሞ አምስትን ከአንድ በስንት አንድ ካለችበት በአንድ ሙሉ አንድ ሁለተኛ ከዛ መሆንም አራትንም በአንድ ሙሉ አንድ ሁለተኛ ከፍ አርጋት ማለት ነው። ስለዚህ አንድ ሙሉ አንድ ሙሉ አንድ ሙሉ አንድ ሙሉ አይደለ፣ አምስትና አራትን በአንድ ሙሉ በአንድ ሙሉ ከፍ አርጋቸው ማለት ነው። መጨረሻው በአንድ ሙሉ አንድ ሁለተኛ። ወደ ትዝታ ስንመጣ እንትኑን የተገለበጠው አይደለ? ወይም ደግሞ ፎርሙላውን የተቀየረው እዛ ላይ ዋን ዋን ኤንድ ሃፍ የነበረው እዚህ ጋር ዋን ዋን ብሎ ይሄዳል። ስለዚህ ከሁለት እስከ ሶስት በአንድ ከፍ ይላል። ከሶስት እስከ አንድም በአንድ ከፍ ይላል። ከአንድ እስከ አምስት በአንድ ሙሉ አንድ ሁለተኛ፣ ከአምስት እስከ አራት በአንድ ሙሉ አንድ ሁለተኛ፣ ከአራት እስከ ሁለት በአንድ ሙሉ አንድ ሁለተኛ። ይቅርታ፣ ከአምስት እስከ አራት በስንት ነው? በአንድ ምክንያቱም አንድ አንድ አንድ ሙሉ አንድ ሁለተኛ አንድ አንድ አንድ ሙሉ አንድ ሁለተኛ ነው የሚለው። በተረፈ ግን ታኦ በሚል ሶስት ፔጅ፣ ኦር አራት ፔጅ ያዘጋጀኋት፣ ከተመሳሳይ ከአራት ድምፆች ተቀኝታ ለማነጻጸር እንዲመች ያዘጋጀኋት ፒዲኤፍ አለች። ለሁላችሁም ምናልባት ያልደረሳችሁ ካላችሁ እሱን ሼር አረጋችኋለሁ። ምክንያቱም እያንዳንዷን የትኛዋን ስለሚገልጽ በአራት ፔጅ በትንሹ ስለሚገልጽ ማለት ነው። ሌላው ስለሚያነጻጽር ማለት ነው። ከተመሳሳይ እየተነሳ ማነጻጸር ስለምንችል ዛሬ የምናየው ስለቸርነት ቅኝት ነው። የስለቸርነት ቅኝት ፎርሙላ ደግሞ ሃፍ ቱ ሃፍ ዋን ኤን ሃፍ ዋን ኤን ሃፍ ነው። ግማሽ ሁለት ግማሽ አንድ ሙሉ አንድ ሁለተኛ አንድ ሙሉ አንድ ሁለተኛ ነው። ስለዚህ በመጀመሪያ ምን ይለናል? መነሻ እንምረጥ ይለናል። እንመርጣለን። ሲሊዮን ይችላል፣ ዲሊዮን ይችላል፣ ሲ ሻርፕ ሊዮን ይችላል፣ ኤሊዮን ይችላል፣ ቢሊዮን ይችላል። ልክ እንደ ሰላምታ ማለት ነው፣ እንደ ትዝታ ማለት ነው። እንመርጣለን። ከዛ ግን ሶስትን ለማግኘት በስንት ከፍ ይለናል? በግማሽ አንድን ለማግኘት በሁለት አምስትን ለማግኘት በአንድ በግማሽ፣ አራትን ለማግኘት በአንድ ሙሉ አንድ ሁለተኛ፣ መልሰን ሁለትን ለማግኘት በአንድ ሙሉ አንድ ሁለተኛ። ሁለትን መቃኘት አይጠበቅብንም፣ ነገር ግን መልሳ አራሷ ስለምትመጣ ቼክ ማድረግ መቻል አለብን ማለት ነው። ስለዚህ አንድ ሙሉ ይቅርታ፣ ግማሽ ሁለት ግማሽ አንድ ሙሉ አንድ ሁለተኛ አንድ ሙሉ አንድ ሁለተኛ አርገን በገናችንን እንቃኘዋለን ማለት ነው። እንደዛ አድርገን ስንቃኘው ምን አይነት ድምፅ ከሰላምታ ከትዝታ ምን አይነት ድምፅ ይሰጠናል፣ የሚለውን ዲፈረንሱን እንየው። ለምሳሌ ሜጀር ይህንን ውሰድ። ሲ ሊሆን ይችላል፣ ዲ ሊሆን ይችላል፣ ኢ ሊሆን ይችላል፣ ቢ ሊሆን ይችላል፣ አይታወቅም። ለምን? መነሻውን የፈለግነው ነው የምንመርጠው፣ ይህን ማለት ነው። ስለዚህ ይህን እንመርጣለን መጀመሪያ። ለምሳሌ ይሄ ድምፁ ምንድን ነው? በቲዩነር ቼክ አድርገን ማግኘት እንችላለን። ችግር የለው። ቲዩነር ግን ከፍታውን ይህን ድምፅ ብናሰማ አንዱን ያሳየናል፣ አንዱ ድምፅ ላይ ያሳየናል። ለጊዜው ተለክቶ ስላልተቀመጠ ለምሳሌ ቢ ላይ ነው የሚያሳየ ኬክ ለማድረግ ያህል ቢ ላይ ነው የሚያሳየ። ለምሳሌ እናንተም እንድታዩት ነው ቢ ላይ ያሳየናል። ስለዚህ ስለቸርነት ለመቃኘት ቢ ነው ማለት ነው። መነሻችንን ያደረግ ነው፣ እኛ ምርጫችን ነው። ሲማረግም እንችላለን፣ እንዲህ ማድረግ እንችላለን እንደ ምርጫ ነው እኔ ግን የመረጥኩት ማን ነው ቢን የመረጥኩት ለበገናዬ ላዘማመር የሚመቸኝ ማለት ነው ከዛ ሶስት ቁጥርን በስንት ከፍ በሊናለ በግማሽ ስለዚህ ቢ ከሆነ ሶስት ቁጥር ስንት ላይ ታርፋለች ማለት ነው በግማሽ ከፍ ስል ሲ ላይ አይደለ ዲያቶኒክ ላይ ስንሄድ ከቢ እስከ ሲ በተፈጥሮ ሀፍ ነው ስለዚህ ሲ ላይ ማረፍ አለባት ግድ ቼክ ብናረጋት ያው ሲ ላይ ነው ያለችው ይቺ ቀይ ያበራችሁ ትንሽ ነች፣ የተወሰነሽ ልዩነት አላት። ስለዚህ እሷን ትንሽ ማስተካከል ነው፣ እሷን ማስተካከል ማለት ነው። ትንሽ ፐርፌክሽን ነበር የቀራት ው ሲ፣ አረንጓዴ አብርታ ሲ ሆነች። ይችኛውስ ምን መሆን አለባት? ኢ መሆን አለባት። አይደለም በሁለት ነው። ምክንያቱም ከሲስ ከዲ አንድ፣ ከዲስከ ኢ ሁለት። ለምን የታዘዝ ነውም ሁለት ስለሆነ ኢ መምጣት አለባት። ትንሽ ፐርፌክሽን ነው የሚቀራት። ትንሽ ፐርፌክሽን ማ ላይ የሆነች ይ ላይ የሆነች ፐርፌክሽን ነበር የሚቀራት። ፐርፌክሽን ማለት በአየር ሁኔታ ምን ሊልብን ይችላል፣ ሊቀየርብን ይችላል። ይህ ነው ይሄ ነው እያሳየኝ ያለው ለማረጋገጥ ያህል ነው እንጂ በቃል ሲቃኝ በድምጽ ሲቃኝ ፐርፌክት ትመጣለች። በጆሮአችን ስንቃኘው ፍጥነታችን ይጨምራል። ከኢ አምስት ቁጥር ማ ላይ መሆን አለባት፣ ኤፍ ላይ መሆን አለባት። ፐርፌክሽን አሁንም ማለ መሆን አለባት። ኤ ኤፍ አሳየኝ ማለት ነው። ከዛ አራት ማን ላይ መሆን አለባት? በስንት ማለት ነው? በአንድ ሙሉ። ሁለተኛ አይደለም፣ ከኤፍ ተነስተን ጂ ሻርፕ። አረ ጂ ሻርፕ ምንጣት አለባት የግድ እሷ ላይ ትሆናለች። አሁንም ወይዘር ራሱ ስለሚቀይራ ፐርፌክት እንድትመጣ ማለት ማለት ነው ፐርፌክሽን ትንሽ ራሷ ላይ ነው ያለችው። ጂ ላይ ጂ ሻርፕ ላይ ነው ያለችው ማለት ነው። ስለቸርነት ቃኝ ነው ማለት ነው። ስለዚህ መጀመሪያ መነሻችን እንመርጣለን። ከሁለት ሶስትም በግማሽ ከፍ ብላለን ሲ ላይ ያሳረፍናት፣ ምክንያቱም በተፈጥሮ ከቢ እስከ ሲ ግማሽ ስለሆነ። ከዛ አንድ ቁጥር ኢ ላይ ለምን በሁለት ነው የሚያዘዘን ሰው ከሲ ተነስተን ሁለት ስንለካ ማን ላይ ነው የሚያርፍልን? ሂደው ኢ ላይ። ከዛ ኤፍ በግማሽ ለምን ከኤስ ከኤፍ በተፈጥሮም ግማሽ ነው። ቀጣይ ማን ላይ ያረፈልን? ከኤፍ ከኤፍ እስከ ጂ አንድ፣ ከጂ እስከ ጂ ሻርፕ ግማሽ አለን። ስለዚህ ምን ዋን ኤንድ ሃፍ አራት አረፈች ማለት ነው። ከዛ ከአራት በኋላ መልሰማ ነው የምትመጣ ራሷ ሁለት ትመጣልናለች ማለት ነው። ሰው ምን ያል ቀኝ ነው ማለት ነው። ስለቸርነት ያሉ መዝሙሮቹን ብንዘምር ይመጣል፣ እራሱ ይመጣል ማለት ነው። ቲራ ላይ ሶን ብለው ሰግደ ዋልካነቱ ከዚ ከሰራዊት ከዚ ከሰራዊት አልቀሩ አበይቱ ይሁዳ እየመራ የወዳይ ጠላቱ ልክ እንደዚህ ያለ ምን ስለቸርነት ያሉ መዝሙሮች እንድንዘምር ይመጣልናል። ስለዚህ ከየት የምንነሳ መሰረታችን ሁሌም ስንት ነው ማለት ነው፣ ግማሽ ሁለት ግማሽ አንድ ሙሉ አንድ ሁለተኛ አንድ ሙሉ አንድ ሁለተኛ ነው ማለት ነው። ስለዚህ ሁለትን ከፈለግነው እንነሳ። እኔ ለሳምፕል ነው፣ ከስንት ከቢ የተነሳሁት? ስለዚህ የነገርኳችሁ ፒዲኤፍ ላይ ትንሽ ፔጅ አላት። ታኦ ምትል ታኦዶኮስ ለማለት ነው። ታኦ ምትል እንትን ላይ በተለይ ያነጻጸር ያስቀምጣል ከሲጀምሮ ሲሻርፕ ላይ ዲ ዲ ሻርፕ ኢ ኤፍ ድረስ ይቃኛል ማለት ነው። ስለዚህ እነሱ ላይ ለማነጻጸር ይመችናል። የምንፈልገውንም ቅኝት እኛ ከቃኝም በኋላ ቼክ ለማድረግ የሚረዳን ይሆናል ማለት ነው። እንግዲህ ለዛሬ ቅኝቱን በዚህ ጨረስ ማለት ነው። በተጨማሪም በኦንላይን ትምህርቶችን ተከታታይ የሆኑ ትምህርቶችን በኦንላይን ትምህርት ለመከታተል እንዲሁም ደግሞ ስንረዳዳ ልክ፣ እንዲሁም በቪዲዮ ላይ ሊሆን ይችላል። በጽሁፉ ላይ ግልጽ ያልሆኑ ነገሮች ካሉ ለእናንተም በኩል ማለት ነው በአድራሻችን ደውላችሁ ማግኘት ትችላላችሁ። ስልክ ቁጥራችን 0913 1192 29 ነው ወይም አርባ አምስት 67 25 ደውላችሁ ብታናግሩ ያለውን እኛ ጋር ያለውን መረጃም እንዲሁም ደግሞ በቀላሉ ልንረዳዳባቸው የምንችላቸውን ቪዲዮዎች በመስራት ሼር በመደራረግ እግዚአብሔር እንደፈቀደልን እና እንደወደ መጠን እንማማራለን ማለት ነው። በቀጣይ ክፍል እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር